የሸሂዶች ሚስት አቲካ ቢንት ዘይድ ረዲየላሁ ዐንሃ። ይህቺ በታላቅ የሸሂዶች ታሪክ ቅሷ ውስጥ የገባች ሴት ስሟ አቲካ ቢንት ዘይድ ስትባል፣ በቅጽል ስሟ ደግሞ የሸሂዶች ሚስት በመባል ትታወቃለች። አባቷ ዘይድ የእስላም ጥሪ ከመደረጉ በፊት የሞተ ሲሆን፣ ነገር ግን ነቢያችን ሰለላሁ ዐለይህ ወሰለም ያማረ ልብሱን ጀነት ውስጥ ሲጎትት እንዳዩት የተናገሩለት ወንድሟ ሰዒድ ደግሞ የሰይድና ዑመር ረዲየላሁ አንሁ እህት የሆነችውን ፋጢማን ያገባ ነበር። በቁንጅናዋ መካ ውስጥ የሚወዳደራት አልነበረም። በወጣትነቷ ቤተሰቧዋን ያሰለቸው ነገር ቢኖር እሷን ሊጠይቅ የቤቱን ደጅ የሚጠኑት የሰዎች ብዛት ነው። የቁንጅናዋ ሲገርም በተጨማሪም የቋንቋ ቅልጥፍናዋ በምትገጥመው ግጥም ማንም ሴት አይወዳደራትም ነበር። አኽላቋን እንደ ተምሳሌ ተደርገው ቁረይሾች ሴት ልጆቻቸውን የሚመክሩበት ስነምግባርም ነበራት ቆንጆ ነች ያገባት ሁሉ ሸሂድ ነው አዎ ባል ባገባች ቁጥር ባሏ በምንም ሰበብ አይሞትም በአላህ መንገድ ላይ ሸሂድ ካልሆነ በስተቀር እንዲያውም ታላቁ ሰሓቢይ ዐብድላህ ብኑ ዑመር እንዲህ ይሉ ነበር መን አራዳ አልሸሃደተ ፈልየተዘወጅሃ ሸሂድ ሆኖ መሞት የሚመኝ ሰው ካለ ይህችን ሴት ያግባ ብለዋል። እስቲ የመጀመሪያው ባሏ ማን ነበር? በለጋ እድሜዋ ይላል ይህንን ታሪክ የሚዘግበው ሰው ሲገልጽ ወንዶች ለገቧት በእሷ ላይ ጠዋፍ ያደርጉባት ነበር ይባላል። ሁሉን ወንዶች አሸንፎ እድሉን ያገኘው አብደላህ ነበር፣ የሰይዲና አቡበከር ስዲቅ ልጅ የሆነው አብደላህ። ይህችን ሴት ካገባ በኋላ ሁኔታው ሁሉ ይቀየራል ከአጠገቡ አይለይም። ከዒባዳው ከንግድ ሥራው እንዲሁም ከአባቱ ሳይቀር በእሷ መሽጉል ቢዚ ሆነ። ያውም አባቱ አቡበከር ስዲቅ ረዲ ላሁ አንሁ ጠርተውት እስኪቆጡት ድረስ ነበር ኃላፊነቱን ሁሉ የዘነጋው። አንድ ቀን አባቱ አቡበከር ስዲቅ ሰላታቸውን ከረሱል ሰለላሁ አለይህ ወሰለም ጋር ለመስገድ ወደ ነቢያችን ሰለላሁ አለይህ ወሰለም መስጅድ ሲሄዱ እግረ መንገዳቸውን

ያንን ጣፋጭ ንግግሩን ከሚስቱ ጋር ሲለዋወጥ ይደርሱበታል። አባቱም ተደናግጠው ሶላትህን ጀምዐ አደረከው እንዴ ብለው ጠይቁት። እሱም ደግሞ በድንጋጤ ተሰገደ እንዴ በማለት መልሶ ጠየቀ። ሰይዲና አቡበክርም አዎ ብለው ከመለሱለት በኋላ ያ አብደላህ፣ ይህች ሴት ከንግድህም ከኑሮህም ከሁሉ ነገርህም መሽጉል አደረገችህ። አሁን ደግሞ ከፈርድ ሶላትህ መሽል ብዙ እያደረገች ስለኾነ ፍታት ብለው ይጠይቁታል። ሰይዲና አቡበከር ስዲቅ ረድያላሁ ዓንሁ ፍታት የሚለውን ቃል ልክ ከዓፋቸው እንደ ወጣ ልጃቸው ዓብዱላህ የሰማውን ማመን አቃተው። ብህልሜ ነው ወይስ በውኔ? ለአንድ አፍታ ብዙ ነገር በአንጎሉ ተመላለሰ። ፍታት ማንን ነው የምፈታው? አብሪያት እያደርኩ እንኳን ናፍቆተዋን አልቻልኩም ፍቺ የሚባለው የብረት አጥር ሊለያየን፣ ምን ሊሆን ነው? ምን አጠፋሁ? እርሷስ ምንድን ነው ወንጀሏ? ያ አላህ፣ አላህ ሆይ ድረስልን! እያለ እንባውን እያበሰሳለ። አሁንም በል እያየሁህ እየሰማሁህ ሂድና ፍትሃት የሚለው ጠንካራ የአባቱ ትዕዛዝ ካለበት ውዥንብር ውስጥ ይቀሰቅሰዋል። አብዱላህ ረዲየላሁ አንሁ ነፍሱን ካወቀ ቀን ጀምሮ አባቱን አንድ ነገርም እምቢ ብሎ አያውቅም። አንድ ቀን በአባቱ ላይ ማምጾ አያውቅም። ለአባቱ ሁሌም ታዛዥ ነበር። ዛሬ ግን ሊገባበት የማይፈልገው ሁለት መንገድ ከፊቱ ድቅን አለበት። አባቱን ማጣት አይፈልግም፣ ፈጽሞ የማይታሰብ ነገር ነው። ነገር ግን የሱ ህይወት ከሚወዳት ሚስቱ ተለይቶ መኖር መሰቃየት መሆኑን እየተረዳ የአባቱን ሐቅ አብልጦ ወደ ሚስቱ እየተራመደ ሳይሆን እግሩ እየሳበው ራሱን እንደሳተ ሰው በህይወቱ ለመጀመሪያ ጊዜ መናገር እንደጀመረ ህፃን በተወሳሰበ አንደበት ለሚስቱ ፈትችሻለሁ ለኋላ ሚስቱም የሰማችውን ማመን አቃታት። በጥቂት ጊዜ በፊት አብዱላህ ነግራት የነበረው ባል ለሚስቱ ያለውን ፍቅር፣ አክብሮትና እዝነት የሚገልጽ ቃላቶች ነበሩ። ግን አሁን ለምን ፈታኝ? ምን አጠፋው? ባሌን ምን በደልኩት? ምንስ ቀየረው? እያለች ልትቆጣጠረው እና ልታቆመው የማትችለው እንዳሻው የሚወርድ እንባ ፊቷን አጥለቀለቀው። አብደላህ እና ሚስቱ ከተፋቱ በኋላ ስለተለያዩ ተለያዩ የሁለቱም ሁኔታ በጣም አሳዛኝና የሚያሳስብ ነበር። አሁንም ይህንን ታሪኳን የዘገበው ሰው የአብደላህን ሁኔታ ሲገልጸው እንዲህ ይላል። አብደላህ ሚስቱን ከፈታ በኋላ ያሳለፋቸው ቀናቶች የሌሊት ጨለማን የሚመስል ጥቁር ድቅድቅ ጨለማ ይመስሉ ነበር። አብደላህ እያደረ ሲሄድ ህይወቱ ለምን ወደ አልፈለገበት መንገድ እንዳመራ ሰበቡን ምክንያቱን መመራመር ይጀምራል። ችግሩ ምኑ ላይ እንደሆነም ወዲያው ይደርስበትና በህይወቱ የሚጠበቅበትን ሐቆች ለሁሉም ሊሰጥና ሊያዳረስ ለራሱ ቃል ገብቶ ይነሳል። ባለቤቱም አይኗን ከፍታ ከአብደላህ ጋር የነበራትን ትዳር አሳለፉትን ጊዜያት መለስ ብላ ስታስበው ባሏን በኸይር ነገር በዒባዳውና በኑሮው ማበረታታት ሲገባት ከሁሉም ነገር እሱን ቢዚ አድርጓ ጥሩ እንዳልሆነ ተሰማት። አንድ ቀን አንድ ቀን ሌሊት ሰይድና አቡበከር ረዲየላሁ አንሁ የሌይልን ሰላት በቤታቸው ጣሪያ ላይ ሆነው ሲሰግዱ ከታች የልጃቸው የዐብድላህን ድምፅ ይሰማሉ ከዚያው ጣሪያ ላይ ሆነው ወደ ታች ሲመለከቱ ዐብድላህና ሚስቱ በአንድ ግድግዳ ተለያይተው እሷ ከውጭ ሆና ጆሮዋን ግድግዳው ላይ ለጥፋ አብደላህ በዚያኛው ጎን ሆኖ በሠራው ባጎደለው የተጸጸተበትንና የሚስቱን ናፍቆት አለመቻሉን የሚገልጽ ግጥም ሲገጥም ላአት ሰሙ። የሚገርም ነው። አቡበክር ስዲቅ ቅያሙን ሌይል ላይ ናቸው። ልጃቸው ደግሞ ምን ያህል ፈተና ላይ ነው የወደቀው። ሰይዲና አቡበክር ስዲቅ ግጥሙን ሰምተው የልጆቹን ሁኔታ አይተው ሰላታቸውን አብቅተው ያ አብደላህ በማለት ተጣሩ። አብደላህም እንደተነቃበት በመረዳት አሁንስ በቃ በኔና በሚስቴ መሀል ያለው ትዳር አለቀ፣ እንዳላያት ታዘዝኩ፣ አሁን ደግሞ የተጠራሁት፣ ድምፄንም እንዳትሰማ ድምጿንም እንዳልሰማ በቃ አንድ ርቃት ሊነገረኝ ነው በማለት ያ አላህ እያለ እምባውን እያፈሰሰ እጆቹን ወደ አላህ እየዘረጋ አላህን እየለመነ ወደ አባቱ መቅረብ ጀመረ። አብዱላህ ውስጡ እየፈራ ጉልበቱ አልሸከመህ እያለው ከአባቱ አንደበት የሚወጣውን ትእዛዝ እየጠበቀ ነበር። ሰይዲና አቡበክር ሲዲቅ ረዲየላሁ አንሁ ወደ አብዱላህ ጠጋ በማለት ያ አብዱላህ ሚስትህን መልሳት አሉት። አብዱላህ የሰማውን ማመን አቃተው። ምንም ሌላ ንግግር ሳይናገር ወይም አባቱም ሌላ ተጨማሪ ነገር ሳይሰማ ወደ ሚስቱ ሲሮጥ ድንገት ፊትለፊቱ ባሪያውን ያገኘዋል። በደስታ ብዛት ሂድ፣ ሁር ብዬሃለሁ፣ የፈለክበት ሂድ፣ ነጻነህ አለው እንደዛሬ ተደስች ያላውቅም በማለት ሚስቱ ያለችበት ፈጥኖ በመሄድ የምስራቸውን ይነግራታል። ሚስቱ ቀዝቀዝ ዝብላ አልመለስም ትለዋለች። አብደላህ ሚስቱን ለብዙ ሰዓታት ይለማመናታል በጣም ይጠይቃታል። አሻፈረ ተያለች። ካሁን በኋላ ራሱ እንደሚያሻሽል ለዱንያውና ለአኼራው ለመስራት ታጥቆ እንደተነሳ ቢነግራትም አይሆንም ብላ ትዕግስቱ እስኪሟጠጥ ድረስ ደጅ ታስጠነዋለች። በመጨረሻም ከብዙ ድካም በኋላ ወደ ቤቱ ትመለሳለች። ይህንን የሚያደረገችው ኩራት ኖሮባት ሳይሆን፣ ወይም ስለ ወደዳት ንቀው ሳይሆን የምትወደውን ባሏን ለማሻሻል ብላ ነበር።